በክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችው የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች በተለያዩ አካባቢዎች የሚያደርጓቸውን ውጊያዎችን መቀጠላቸውን ሲገልጹ በተቆጣጠሯቸው ቦታዎች ላይ ደግሞ ህዝባዊ ውይይት እያከናወኑ ስለመሆኑ አሳውቋል። የብልጽግናው መንግስት ደግሞ እነዚህን ስፍራዎችን ለማስለቀቅ ያለመ የተባለ ሰራዊት ማጓጓዝ ተግባሩን እንደቀጠለ መሆኑ ተሰምቷል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የትግራይ ወታደራዊ አመራሮች የጸጥታ ሰዎች እንደዚሁም የካቢኔ አባላት በወቅታዊ ጉዳይ ላይ መሰብሰባቸው ተነገረም። ጀነራል ታደሰ ወረደ የሰላም ስምምነቱ አደጋ ላይ ነው ብለዋል። ህወሓት በበኩሉ በትግራይ ህዝብ ላይ ስልታዊ ዘር ማጥፋት እየተፈጸመ ነው ሲላሳውቋል ይህንንም ይዘናል። አሜሪካ በአማራና ኦሮሚያ ክልል የሚገኙ የግል ንብረቶች ለመከላከያ ሰራዊቱ ማረፊያነት እንዲውሉ መደረጋቸውን ገለጸች። የዶናልድ ትረምፕ አስተዳደር ባወጣው አዲስ ሪፖርቱ የብልጽግናው ባለስልጣናት የሙስናና የንብረት ነጠቃ ተግባራትንም ይፋ አድርጓል። ተጨማሪውን አዘጋጅተናል። አገዛዙ ዛሬም የድሮን ጥቃቶችን መፈጸሙ ተሰማም። በቅርቡ ጥምረት የፈጠሩት ፓርቲዎች ትብብር የሆነው ትብብር ለኢትዮጵያ አንድነት ከሰሞኑ በጤና ተቋም ላይ የደረሰውን ጥቃት በተመለከተ ሪፖርቱን አውጥቷል። ትሰሙታላችሁም። በትግራይ ክልል በረዶ በቀላቀለ ዝናብ ሳቢያም በርካታ ሄክታር የእርሻ መሬት ወደመም ይበንዲ እንዳለ በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት እንደዚሁ ጉዳት ማጋጠሙ ተሰምቷል። ይህንንም እንመለከታለን። ሱዳን በአባይ ወንዝ ውሃ ሙላት ሳቢያ ማስጠንቀቂያ ይፋ አደረገች። አዲስ ያወጣችው አዋጅ በአባይ ወንዝ ዳርቻ ላይ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ ገብተዋል የሚል ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በተለያዩ አካባቢዎች የሚያደርጓቸውን ውጊያዎች መቀጠላቸውን ሲገልጹ በተቆጣጠሯቸው ቦታዎች ደግሞ ሕዝባዊ ውይይት እያከናወኑ ስለመሆኑ አሳውቋል። የብልጽግናው መንግስት ደግሞ እነዚህን ስፍራዎች ለማስለቀቅ ያለመ የተባለ የሰራዊት ማጓጓዝ ተግባሩን እንደቀጠለ መሆኑ ተሰምቷል። የሀገሪቱ ጦር ኢታማጆርሹም ልክ ከሁለት ዓመት በፊት በዚህ ሰሞን ያደረጉት ንግግር በአማራ ክልል ያለው ውጊያ በ10 በመቶ አቅማችን ብቻ ተጠናቋል የቀረው መለቃቀም ነው የሚል ነበር። አሁን አማራ ክልል በ10% ነው የተዋጋለ አማራ ክልል ሰሞኑን የተፈጠረውን እና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራ ነው። ያለነው ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቅም ስራ እየተሰራ ነው። ከሁለት ዓመታት በኋላም በአዲሱ ዓመት መግቢያ በዚህ ዓመት ያደረጉት ንግግር ገና 2018 ወሳኝ ውጊያ ዓመት ስለመሆኑ የሚገልጽ ሆኗል። 2018 በጣም ወሳኝ ነው። ለዛ ነው የምንታገለው፣ ለመላው ህዝባችን ነው የምንታገለው፣ ለአገራችን መቀጠል ነው የምንታገለው። በእነዚህ ሁለት የውጊያ ዓመታት መለቃቀም ነው ተብለው የተላኩ ስንት የድሀ ኢትዮጵያን ልጆች ተገደሉ፣ ተማረኩ? ስንትስ በተቃራኒ ወገን የቆሙ ወጣቶችን ገደሉ? የአራት ኪሎ አስተዳደርን የሚያስጨንቀው ጉዳይ አይደለም። ይልቁንስ በአንድ ሳምንት ውስጥ ጎጃምና ጎንደርን ጨረስናቸው እያለ ቀጥሏል። አሁን ጎጃም ላይ ያለው ነገር የምስራቅ ትልቅ አሻራ ላይ ብረት ይዞ የመጣውን በአንድ ሳምንት ነው የጨረሰው ኖ ጉልበት ስልጣን የለም የሚለውን ነገር በአንድ ሳምንት ነው የጨረ በክልሉ በዚህ አንድ ሳምንት ያለውና አሁንም የቀጠለው ሁነት ግን ይህን የጀነራል አበባውን ንግግር የሚያፈርስ ነው። የሰሜን ጎሎና ደቡብ ወሎ ዘመቻዎች የድሮውን ስምሪትና የተለቀቁ ቦታዎች ለዚህ አብነት ይሆናሉ። በዚህ ቀጠና ዛሬም ውጊያ የሚደረግባቸው አካባቢዎችም አሉ። ደቡብ ወሎ ከላላ፣ እንደዚሁም በመቅደላ ኮሬ በተባሉ ስፍራዎች የተመዘገቡትም የሚጠቀሱ ይሆናሉ። በቀጠናው በርካታ አካባቢዎች በፋኖ ኃይሎች ከተያዙ በኋላ በየከተ ሞቹ ህዝባዊ ስብሰባዎችን ማድረጋቸውን ገልጿል። ታጣቂዎቹ እንደ መርሳና ውጫል ያሉ ከተሞች ደግሞ አብነት ይሆናሉ። የብልጽግናው መንግስት ደግሞ ወልዲያ ዙሪያን ጨምሮ የተለያዩ ያጣቸው ወረዳዎችን ለማስመለስ በሚል ሰራዊቱን ወደ ስፍራው እያጓጓዘ ይገኛል። በእርግጥ በክልሉ የሰራዊት ስምሪት እየተሰጠ ያለው በዚህ አካባቢ ብቻ አይደለም። የፋኖ አመራሩ አስረስ ማረ በሌሎች ቀጠናዎችም ተመሳሳይ የወሎውን አይነት ዘመቻዎች ይደረጋሉ ብለው እየገባ ያለ ነው ያሉትን ጦር በተመለከተም ይናገራሉ ከመለካቀም ወደ አዳክመናል ይላሉ። አንዴ ደግሞ ተመታን፣ ግን ስንመታ እነሱ አይደሉም ይላሉ። ብዙ ነገር ነው እየተናገሩ ያሉት። አሁን ባለው ተጨባጭ ሁኔታ ከወለጋ እና ከጋምቤላ አቅጣጫ በርካታ ክፍለ ጦሮች እና ኮሮች ወደ አማራ ክልል እየተንቀሳቀሱ እንደሆነ መረጃዋለን። በተለይም ደግሞ ወደ ጎጃም ቀጠና ስድስተኛ እዝ ኃይል ሶስት ኮሮች መቶ አንደኛ መቶ ሁለተኛ መቶ ሶስተኛ ኮሮች ወደ ጎጃም ቀጠና እንዲገቡ ስምሪት ተሰጥቶ በእንቅስቃሴ ላይ ነው የሚገኙት እንግዲህ የተዳከመ ጠላት ካላቸው የደከመ ኃይል ከሆነ ከፊት ለፊታቸው ያለ ተጨማሪ ኮሮችን ያውም አንድ ሳይሆን ሁለት ሁለት ሳይሆን ሶስት ኮር በተጨማሪነት ማምጣት ለምን እንዳስፈለጋቸው እነሱ ነው የሚያውቁት። ሰራዊታቸውን በፕሮፓጋንዳ ለማገዝ እና የተለመደ ውሸት ለማሰራጨት ብለ የሚያወሩት ካልሆነ በስተቀር በደቡብ ጎንደር ቀጠናም ሆነ በጎጃም ቀጠና የወገን ኃይል በከፍተኛ ሞራልና በከፍተኛ ዝግጅት ነው ያለ። አመራሩ ከሰሞኑ በብርጋዴር ጀኔራል ተፈራ ማሙ የተነሳውን ሀሳብ ሲያጠናክሩም ሰምቷል። ጀኔራሉ አገዛዙ ወደ ትግራይ ህዝብ ዳግም የሚዘምት ከሆነም ይሁን ወደ ኤርትራ ጦር ከላከ በዝምታ እንመለከተውም ሲሉ ተሰምተው ነበር። አስረስ ደግሞ ከሰሞኑ የብልጽግናው መንግስት ደጋፊዎች በፋኑ የደረሰውን ጥቃት በተመለከ እየተመለከተ ለሦስተኛ ወገን መስጠታቸው አስገራሚ ነው ብለው የሰሜን ኃይሎች በጋራ በአገዛዙ ላይ ከዘመቱ አብረን ለመዝመት ደስተኛ ነን ሲሉ ተሰምቷል። የሆነ ሆኖ በመንግስት ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጋም በወሎ ቀጠና ብቻ ያለም አይደለም። ዛሬ ከጎንደር ከተማ በቅርብ ርቀት እንደ ጠዳም ማክሰኝት ዙሪያ ባሉ አካባቢዎች በመንግስት ኃይሎች መገኛዎች ላይ የፋኖ ኃይሎች የፈጸሙት ጥቃትም አንዱ ምሳሌ ነው። በሰሜን ሸዋ ዞን አንኮበር አልዩ አምባ በሚሊሻና አድማ ብተን አባላት መገኛ ላይ የደረሰው ደግሞ ሌላኛው። በጎጃም ጃም ፍኖት ምፍኖት ሰላም አቅራቢያ እንደዚሁም አነደድ ጉዳለማ ተብሎ በሚጠራ ስፍራ የተደረገው ጋም የአውራ መንገዱን ጉዞ ጭምር አስተጓጉሎ የነበረ እንደሆነ ነው የተገለጸው። ይህ በእንዲህ እንዳለ አገዛዙ ዛሬም የድሮን ጥቃቶችን መፈጸሙት ሰምቷል። በቅርቡ ጥምረት የፈጠሩት ፓርቲዎች ትብብር ለኢትዮጵያ አንድነት ከሰሞኑ የጤና ተቋም ላይ የደረሰውን ጥቃት በተመለከተ ሪፖርቱን አውጥቷል። ባለፉት ቀናት በሰሜንና ደቡብ ወሎ ዞን በርካታ አካባቢዎች የብልጽግናው መንግስት የድሮን ቅኝትና ጥቃቶችን አድርሷል። ይህ ዛሬም ቀጥሎ በዚሁ ቀጠና ቢያንስ በሁለት ስፍራዎች ላይ የድሮን ጥቃቶች መፈጸማቸው ታውቋል። ከነዚህ ውስጥ በራያቆቦ ወረዳ ቃሊም ከተማ በሚገኝ ትምህርት ቤት ላይ የደረሰው አንዱ ነው ነው የብልጽግናው መንግስት ከኢትዮጵያውያን ጋር እያደረገ በቀጠለው ጦርነት የሚያደርሰው የድሮን ጥቃት በአመዛኙ የፋኖ ኃይሎች ይታከሙባቸዋል በሚል በጤና ተቋማት ላይ አሊያም ይሰበሰቡባቸዋል በሚል በትምህርት ቤቶች ላይ ኢላማ ያደረጉ ናቸው በዚህ ሳቢያ በርካታ የትምህርት ተቋማትና ቁሳቁሶች ወድመዋል ከዚያ መንግስት ደግሞ ጽንፈኛው ትምህርት እያስተጓጎለ ነው የሚለው ፕሮፓጋንዳ ይከተላል በዚህ መካከል የክልሉ ህዝብ ሁለንተናዊ ሰለባ ሆኖ ቀጥሏል ከሰሞኑ በርካታ የድሮን ጥቃቶች ሲደርሱ ትናንት በላስታ ቀጠና ገነተ ማርያም፣ ከትናንት በስቲያ ሳንቃ ላይ የደረሱት አብነት ሆኖ ይነሳሉ። ከዚህ ጋር በተያያዘ በቅርቡ ጥምረት የፈጠሩት ፓርቲዎች ትብብር መግለጫ አውጥቷል። በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ አመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ እስረኞችን በይቅርታ በመፍታት የሰውን ኑሮ ያከበዱ ጫናዎችን በማቅለል ጥረቶች ሲደረጉ ታዝበናል፣ በታሪክ ድርሳናትም ተጽፎ ይገኛል በማለት ይጀምራል መግለጫው በዚህ አዲስ ዓመት ያሳይ ሳይሆን በተቃራኒው እገታ፣ ግድያ፣ ዛቻ፣ የድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ ምስቅልቅሎች ልካቸውን አህዛቸውንና ቦታቸውን ቀይረው የህዝቡን ስቃይ እያናሩት ይገኛሉ ሲልም ያክላል። በማሳያነት በሰሜን ወሎ ዞን ከወልዲያ በ20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል። አንዲት የጤና ጣቢያው የጽዳት ሰራተኛ ከፍተኛ ያካል የአካል ጉዳት ደርሶባታል። ሶስት የጤና ጣቢያው የህክምና ባለሙያዎች ቀላል የአካል ጉዳት አጋጥሟቸዋል። የስድስት ዓመት ህጻን ልጅ ከፍተኛ ጉዳትን አስተናግዳለች ብሏል። ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መካከል የሆነውና ከአንድ ቋጢ ፍልፍል የተሰራው ገነተ ማርያም ቤተ ክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል የአካባቢው ነዋሪዎች ሲሉም ፓርቲዎቹ በጋራ ባወጡት መግለጫ ጠቅሰዋል። ሽብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ እንደሚያወግዝ ይገልጻል ሲልም አብራርቷል። በአማራና ኦሮሚያ ክልል የሚገኙ የግል ንብረቶች ለመከላከያ ሰራዊቱ ማረፊያነት እንዲውሉ መደረጋቸውን አሜሪካ አሳወቀች። የዶናልድ ትረምፕ አስተዳደር ባወጡ አዲስ ሪፖርት የብልጽግናው መንግስት የሙስናና ንብረት ነጠቃ ተግባራትን ይፋ አድርጓል። በኮሪደር ልማቱ ሳቢያ በባለሀብቶች ላይ የተፈጠረውን ጫናም አንስቷል። የአሜሪካ መንግስት ሪፖርት በኢትዮጵያ በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ስራዎች በትንሽ ወይንም ያለምን ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለ ንዋይ የማፍሰስ ትን የገደበ ነው ሲል ይጀምራል። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት የኢትዮጵያ ጦርነት፣ ግጭት ና የውጭ ምንዛሬ ተመልዩነት እንደገና መስፋፋት ላይ ናቸው ሲልም አመልክቷል። እናም የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎችም የውጭ ንግዶች ፈታኝ ነው በማለት ገምግሞታል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ ጭምር እንደተፈጸሙ ተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። በሀገሪቱ ያሉ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይንም የሊዝ ስምምነት በቁጥጥር ስም እንዲሰርዙ እንዳስቻላቸውም አስፍሯል። አመታዊው የአሜሪካ መንግስት ሪፖርት በውጭ ዜጎች ባለቤትነት የተያዙ ንግዶች ከይዞታቸው እንዲነሱ ሳይደረግ እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ እንደሚደርስም ይጠቅሳል። የኮሪደር ልማት ፕሮጀክት ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሱ መድረሱን የሚያሳየው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያብራራል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩ እንኳን ከስራ እንዲወጡ እየተገደዱ ነው ብሏል። ከዚህ ጋር በተያያዘም አንዳንድ የውጭና የአገር ውስጥ ባለሀብታዎች ድንገተኛና ከፍተኛ የግብር ግመታ ወይም ወደኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ ግብር ጥያቄ እንዳጋጠማቸው መግለጻቸውን አትቷል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይ የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠ በትን መንገድም አንስቷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም። ይልቁንም ከመንግስት ባለስልጣናት ጋር ቅርብ ግንኙነት ላላቸው ኩባንያዎች ተላልፈው ተሰጥተዋል ብሏል። የአሜሪካ መንግስት ሪፖርት እንደሚያሳየው ከኮሪደር ልማቱ በተጨማሪም ጦርነትና ግጭት የንብረት መብት ጥሰትን አስከትሏል። በተለይም በአማራና ኦሮሚያ ክልሎች የቀጠሉት ውጊያዎች የብልጽግናው ባለስልጣናትም የሆኑ ታጣቂ ቡድን አባላት በተደጋጋሚ ንብረቶችን በዘፈ የተፈቀደ እንዲነጥቁ ምክንያት መሆናቸውን ነው የገለጸው። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ሳይቀር ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውን አክሏል። የክልሎቹ ጦርነቶች የእንቅስቃሴ ገደብ እንዲጣል ማድረጋቸው፣ እንደዚሁም የመንግስት ጣልቃ የመግባት አቅምን መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋት የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትንም በሌላ ተግዳሮትነት አንስቶታል። ወታደራዊ አመራሮች፣ የጸጥታ ሰዎች እንዲሁም የካቢኔ አባላት በወቅታዊ ጉዳይ ላይ መሰብሰባቸው ተነገረም። ጀነራል ታደሰ ወረደ የሰላም ስምምነቱ አደጋ ላይ ነው ብለዋል። ህወሀት በበኩሉ በትግራይ ህዝብ ላይ ስልታዊ ዘር ማጥፋት እየተፈጸመ ነው ሲል አሳውቋል። የጊዜያዊ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደም በትግራይ በኩል ለሚቀርቡ ጥያቄዎች የፌደራል መንግስቱ አስቸኳይ ምላሽ ሊሰጥ ይገባል ሲሉ ከሰሞኑ በአንድ መድረክ ላይ ሲናገሩ ተሰምተዋል። በኢትዮጵያ መንግስትና በትግራይ መካከል ያለው ብቸኛው ግንኙነት ስምምነት የፕሪቶሪያው ሰላም ስምምነት አሁን አደጋ ላይ ነው ሲሉም ተሰምተዋል። ጀነራል ታደሰ የጦርነት ምክንያቶችና ጉዳቶች በሰላማዊና ፖለቲካዊ መንገድ እንዲፈቱ እድል የፈጠረው የፕሪቶሪያው ስምምነት በሞትና በህይወት መካከል ሆኖ ወደ ጦርነት አይመለስ እንጅም በየጊዜው በሚታዩ ተስፋ ሰጭና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለው ሰላምም እየተንከባከብን እንደ መንግስትና እንደ ህዝብ እየቀጠለ ነው ያለ ነው። ይህ ሁኑ እያለም አሁን ያለንበት ተነጻጻሪ ሰላምን የሚፈታተኑ የሚቃረኑ ወደ አደጋ ውስጥ የሚያስገቡን የውስጥና የውጭ ምክንያቶች ተበራክቷል። ይህ ግልጽ ነው ብለዋል። ከዚህ ጋር በተያያዘም የክልሉ የሰራዊት የግንባር አመራሮች፣ የጊዜያዊ አስተዳደሩ ካቢኔ አባላት፣ የፖሊስና የሚሊሻ አመራሮች ጭምር የተሳተፉበት ስብሰባ መደረጉንም ጽፈት ቤታቸው አሳውቋል። ዋነኛው የዚህ ስብሰባ አጀንዳ ደግሞ ከቅርብ ጊዜ ወዲህ በክልሉ እየተስፋፋ የመጣውን የጸጥታ ችግር በተመለከተ እንደሆነም ተብራርቷል። በዚህ ወቅት ጀኔራል ታደሰ ወረደ በክልሉ በተለያዩ አካባቢዎች የሚታዩ የጸጥታና የደህንነት ችግሮች ሙሉ በሙሉ ምላሽ ሰዎች እንዲያገኙ ሁሉም የጸጥታ ተቋማት በውህደትና በመናበብ መስራት አለባቸው ብለዋል። ይህ መድረክ የጸጥታ ችግሮችን በዝርዝር በመገምገም የመፍትሄ አቅጣጫዎች የተቀመጠበት እንደሆነም ተገልጿል። ይህ በእንዲህ እንዳለ ህወሀት ስልታዊ የሆነ የዘር ማጥፋት በትግራይ ህዝብ ላይ እየተፈጸመ ነው ሲል አዲስ ባወጣው መግለጫ ላይ ጠቁሟል። ለዓለም አቀፉ ማህበረሰብ በሚል ባወጣው በዚህ መግለጫ ባለፈው ሳምንት በመጠለያ ካምፕ በጅብ የተበላውን ህፃን ዋቢ በማድረግ የክልሉ ህዝብ ያለበትን ሁኔታ የሚያሳይ ሲል አቅርቧል። የአዲስ አበባው መንግስት አምስት አመታትን ተፈናቃዮች እንዲሰቃዩ በረሃብና በበሽታ እንዲያልቁ ሆነ ብሎ እየሰራው ቆይቷል። ይህ ደግሞ ስልታዊ የዘር ማጥፋት ነው ሲልም ከሷል ህወሀት። የዓለም አቀፉ ማህበረሰብ ዝምታም ለፈደር መንግስቱ ምቹ ሁኔታ ፈጥሯል ሲልም ነው ያብራራውም። በትግራይና አማራ ክልሎች በረዶ የቀላቀለ ዝናብና ተከታታይነት ያለው ዝናብ ባስከተለው ጎርፍ የመሬት መንሸራተት አደጋዎች አጋጥመው በሺዎች የሚቆጠር ሄክታር እርሻ መሬት ወደመም። በዚህም ሳቢያ በአስር ሺዎች የሚቆጠሩ አርሶ አደር አባውራዎች ለከፋ ችግር ተጋልጧል። በትግራይ ደቡብ ምስራቅ ዞን ደጓ ተንቤን ወረዳም ባሳለፍ ነው መስከረም 16 በጣለው በረዶ በቀላቀለ ዝናብ 143 ሄክታር እርሻ መሬት ላይ ያለው ሰብል ሙሉ በሙሉ ወድሟል። የደጓ ተንቤን ወረዳ ዋና አስተዳዳሪ እንደሚሉት በተከሰተው ሙሉ ንፋስ ሳቢያ 284 አርሶ አደር አባወራዎች ለችግር ተዳርጓል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰቱ የጎርፍ የበረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸው ተሰምቷል። የሰሜን ጎሎ ዞን መቄት ወረዳ ብቻ የግብርና ጽሕፈት ቤቱ እንደሚገልጸው ከሆነ 6000 ሄክታር የእርሻ መሬት መውደሙንና በዚህም ሳቢያ ከ45000 በላይ ቤተሰብ ለችግር መጋለጣቸውን ገልጿል። የአካባቢው አርሶ አደሮች ልደዎች በላይ እንደተናገሩት ሰብሎቹ፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድመዋል። በሰሜን ወሎ ዞን በቡግና ወልዲያም ወረዳዎች ሀይለኛ ነፋስ በ20 ቤቶች ጣሪያ ላይ ጉዳት ማድረሱና በቡግና ጉባ ላፍቶና ዋድላ ወረዳዎች ደግሞ መብረቅ 73 እንስሳትን ገድሎ 11 የንብ ቀፎዎችን ማውደሙም ነው የተሰማው። በዋግ ኽምራ ብሔረሰብ አስተዳደር ዞን ደግሞ ከነሐሴ ወር አጋማሽ ጀምሮ ለተከታታይ ቀናት በረዶ ቀላቅሎ የጣለው ከባድ ዝናብን ተከትሎ የአንድ ሰው ህይወት ሲያልፍ 849 ሄክታር በላይ ማሽላ፣ በቆሎ፣ ባቄላና ገብስ ላይ ያሉ ሰብሎች ከጥቅም ውጭ መሆናቸውና ከ4 4500 በላይ አባወራዎች ለረሃብና ለችግር መጋረጣቸው ተዘግቧል። ሱዳን በአባይ ወንዝ ውሃ ሙላት ሳቢያ የአስቸኳይ ጊዜ አዋጅ አወጀች። የሱዳን መስኖና ውሃ ሀብት ሚኒስቴር ባወጣው አዋጅ በአባይ ወንዝ ዳርቻ ላይ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ መግባታቸውን አሳውቋል። የአባይ ወንዝ ውሃ ሙላት እየመጣ ያለው ከሁለቱም የአባይ ወንዞች ማለትም ከጥቁር አባይና ከነጭ አባይ መሆኑን የጠቀሰው ሚኒስቴሩ በተለይ ማስጠንቀቂያ የሰጠው ለካርቱም፣ ሪቨር ናይል፣ ሲናር፣ ኋይት ናይል ና ብሉ ናይል በተሰኙ አካባቢዎች ለሚገኙ ዜጎች ነው። ባለፉት አራት ቀናት ውስጥ ከፍተኛ የሆነ የውሃ ፍሰት እየመጣ መሆኑን የገለጸው ሚኒስትሩ በሚቀጥሉ ቀናትም እየጨመረ ስለሚሄድ በጎርፍ የተነሳ የእርሻ መሬቶችና ቤቶች ጭምር ሊጥለቀለቁ እንደሚችል ማሳሰቢያው ላይ አመልክቷል። ይህን ማሳሰቢያ ተከትሎ በተለይም በሪቨር ናይል አካባቢ የሚገኙ አርሶ አደሮች የሽንኩርት ምርታቸውን በቅናሽ ለገበያ ማቅረብ መጀመራቸውን የተገለጸው የሀገሪቱ የመስኖና ውሃ ሀብት ሚኒስቴር ባወጣው መግለጫም በአሁኑ ወቅት ከጥቁር አባይ ወንዝ ማለትም ከኢትዮጵያ እየፈሰሰ ያለው ውሃም በቀን ከ730 ሚሊዮን ኪቢክ ሜትር በላይ መሆኑን አሳውቋል። ይህ ደግሞ በሱዳን የሚገኙ ግድቦች መያዝ ከሚችሉት የውሃ መጠን ከፍተኛ ብልጫ እንዳለው ነው ያስረዳው። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።